ዝም ብሎ የተቀደደላት ብላችሁ ጠይቋት። ግጥሚያው ስንት ሰዓት ነው የሚጀምረው? ነው አቆመውታል። በውስጥ ድርድር ወንበዴ ውርዬ ውር ገና ነው እንቅልፋ። አሁንማ ቀለንተኛ ነው፣ እኛ ጠዋት ልንነሳ ነው ግን እስካሁን ድረስ አሜሪካን እየመራች እንደሆነ ነው። አሜሪካን በጣም እየመራች ነው። እንዴት ነው ይህን ነገር እናጋጥመው እንዴ? ግጥሚያውን እናስጀምር። አሜሪካን ቲክቶክን እኮ ገዛች። ግን አንዳንዴ ስትገጥሙ ስትገጥሙ ምትገጥሙትን ሰዎችም እያያችሁ በጣም እያወቃችሁ አንዳንድ ሰዎች አንዳንድ ሰዎች የሚያስቅ ግጥሚያ እያየን ያለ ነው። በጣም የሚያስቅ አሁን እዚህ ጋር ሁለት ለሶስት ለአራት ምናምን የሆኑና ይገጥማሉ ግን በአንድ ሰው ሲሸነፉ እንደማየት አሳፋሪ ነገር የለ። የህብረሱቅ ሰራተኛ አይቀራቸውም ተበድረው ሲራገጡ አንዳንድ ሰዎች ታውቃላችሁ እና በትራክ እየታጀቡ በሙሉ ተራግጠው ምንም አምኤል ነገር እዚህ ወደዚህኛው ስንመጣ ብቻቸውን እንደ ኢራን ሚሳይል ይሄንንማ ዓለም ነዋሴ እንደ ኢራን ሚሳይል ከባግዳድ ተነሳ የሚለው ቢዘገብላት ትንፋሽ ቁርጥ ሳይትንፋሽ ሳይቆረጥ ማጣ አስገራሚና ሳፋሪ ነው ብለን እግዚኦ መሐረነ ክርስቶስ ጌታ ወይ ምንና ተርፈዋል! እስከሚያስብል ድረስ ነው። ተርፈዋል እነዛኞቹ እንላለን። ያ እንደ አሜሪካን እንደ ኬኔዲ መንገሻ በትራክ ታጅቦ ትር ይላሉ። አንዳንድ ሰዎች ደግሞ ቁንድፍቲ ሲጠጡ ክነዳጅ እንዳገኘች እንዳገኘች ማርቼዲስ ፍጥነታቸው ፍጥነታቸው አቤት ቤት። ያቺን ቁንድፍት ያልጠጡ ጊዜ ግን እኔ መልስ አልሰጥም ይላሉ አንዳንድ ሰዎች። ለእስርም ለጥያቄም እኮ እንዲያመች ነው፣ ተገፋፍተን ነው ይላል። አሁን ማሜ ልቡን ይናገርና አረቅሜ ነበር ይላል። አንዳንድ ሰዎች ደግሞ አሉ የደም ደም ግፊት የለ ብለዋል። የደም ግፊት የለ የሰው ግፊት የለ ከመጣብኝ አለቅሽም ብለዋል። እኛ ራሳችን ምጣ አሁን እየገረመ የቲክታክ ጦርነት በጓደኞች መሀል ባይመቸንም፣ ግን አድናቂ ነው በጣም አድናቂ ነው። ግን ሲያደንቋቸው ደግሞ ሊገዳደሉ ይደርሳሉ። ቢቀርብን ሴድን መዘገብ ደግሞ ነብስ ከጠፋ ነበርሽበት ልትሉኝ አልፈልግም፣ ይቅርብኝ ነፍስ ሲጠፋ አንቺ ጂጂ፣ የአንቺ ስራ መባልን አልፈልግም። ሀይ፣ ከባድ ነው ጦርነቱ ባለ ከዘራው። ምን የሚያሳፍር ነገር የለም! ገጥማል፣ ግጠም። ያሳፍራል፣ ያሳፍራል እንዴ። ገጥማል፣ ግጠም ነው የሚለው ለምንድን አማርኛ የምታወሪ ተከለከለ እንዲህ በቲክቶክ አማርኛ የዛሬውን አዋጅ እናይ እና እናወራለን አዋጅ ወጣ እንዲ አማርኛ አታወር ተብሎ በጣም አሳፋሪ ነው ግን ከጠጡ አይንዱ ከነዱ ይጠንቀቁ። ጠጥታችሁ እዚህ ላይ የያዙኝ ልቀቁኝ የምትሉ ሰዎች ነጥብ አንቆጥር አንቆጥርም። ነጥብ ሳጠጡ ሬስሊንጉን ግጠሙ እስከገጠማችሁ የዛኔ ያሸነፈ ያላሸነፈ ብለን እንጽፋለን እንጽፋለን። ያ አንዳንድ ሰዎች ብልጥ እየሆኑ ነው። ፎቶ የለጥፉና ይራገጣሉ። እንደ ድሮ ፊት ለፊት አይጋፈጥም። አንዳንድ ሰዎች ደግሞ መነፀር ያደረጉና መነፀር ያደረጉና ይራገጣሉ። ዩኖው ዛት ዘ ዲፈረንት ልዩነቱ እሱ ነው። መነፀር ለፀሐይ መቅነጽ ለፀሐይ ሶላር መከላከያ ዝም ብለው ለሚመጣብን ስድብ ይከላከልልን። ያለ ረድማ እንደማናየው ጉድ እኮ የለም እያልኩኝ ያላ ያ ረቢታ ለማንኛውም ዱባይ ባልኖርበትም መምጣቴ ያይቀርም። ሰግጠናል። ይህ፣ አንድ ጊዜ የሆነ መነፀር ይሄ መነፀር እንኳን የሄደው ከጀርመን፣ ይሄ ስታይል የሄደው የሆኑ ሰዎች የሆነ ጊዜ መነፀር ያደረጉና እንዲ ሊሉ ነበር። ና ምንድን ይሄ ነገር ስል ጀማር፣ እሷ በጣም ትወድሻለች። ማናት ማናት ምትወደኝ? ማን? አሁን እኔ ሰማስቻለሁ እኔ ግጥሚያውን እየዘገብኩ ነው ያለሁት። መክረናችኋል መክረናችኋል እንቢ ካላችሁ፣ ግጥሚያውን እየዘገብን ነው። ዘገባው ምንድን ነው? ዘገባ ምንድን ነው? ከጠጡ አይንዱ፣ ከነዱ ይጠቀቁ። ይህንን እናሳውቃለን። ቀድሜ ባለመነፀሯ ማናት ባለመነፀሯ አላወቅኳት ይቅርታ። ከጠጡ አይንዱ ከነዱ ይንጠቀቁ። አንድ ሁለተኛ ነገር ሁለተኛ ነገር ሁለተኛ ነገር ሁለተኛ ነገር

ያንን ሰው ልታከብሪ ይገባሻል። ይሄ ነው ግን። አይ እኔ ክብሩንም አልፈልግም እንትኑንም አልፈልግም ፍቅሩንም አልፈልግም፣ ምት ከሆነ ደግሞ መብትሽ ነው። በግዳ ፍቅሪ፣ በግድ ውደጂ፣ በግዳ ክብር የሚልሽ የለም ግን የሆነ ሰው በጣም ምጠላ የሆነ ሰው እንደወደቀ ስታቂ ወይም እንደደከመ ስታቂ ያንን ሰው ለመቀጥቀጥ አንድ ሰው ሲነሳ፣ ትናንት ያልተናገርሽው ትናንት ያልቀጠቀጥሽው ትናንት ያልሰደብሽው ዛሬ የሆነ ሰው አጠገብ ያለ የሆኑ ግሩፖች አሉ። ዩጋዴ ሜትስ ምንም የለሽ፣ ምንም የለ ማንም አጠገብሽ የለም። ማንም ምክንያት ለምን እንደሆነ ታውቃላችሁ? አንዳንድ ሰዎች ፊት ለፊት እንወድሻለን ይሉሻል፣ በኋላ ያስጠጉሻል፣ በኋላ ያስጠጉሻል፣ በኋላ ያሰድቡሻል። ምክንያቱም እነሱ ፊት ለፊት መናገር ስለማይችሉ የማይችሉበት እነሱ ስለጮሁ አይደለም ስለተናገሩ አይደለም ስለተናገሩ የተሸከሙት ታሪካቸውን ስለምታውቂ አንቺ የተሸከሙት ታሪካቸው ቢናገሩም አንቺን አይሰማሽም እኔ አሁን መልስ የሚሰጣቸው ሰዎች ስለነሱ ታሪክ ማላቅ ለእኔ አዲስ ነገር የሆነብኝ ይ ለምን ይናገሩኛል ብዬ መልስ ሰጣቸዋለሁ ሳቅሽ ግን ስንቅሽ ግን መልስ አልሰጥሽም ምክንያቱም ተናገርሽም አልተናገርሽም አንቺን አቅሻለሁ እኔ አሁን ለዚች ከሀረር በባዶ እግሯ በዘጠኝ ዓመቷ በዘጠኝ ዓመቷ በዘጠኝ ዓመታት መና ካለባት ተረባ ተጠምታ ዳውና ይወጣች ዳውና ድሬዳዋ፣ ጅጅጋ፣ ሱማሌ፣ የመን በእግሯ እየሄደች የማንም መጫወቻ ሆና ከእንደገና እስከነ ቁስሏ እስከነ ግማቷ የኢነ ተሸክማት ኖሮ ያምጥቷት ኖሮ ያበደ ሴት እኔም ስለ ሷ የሆነ ነገር ተናገር ብቴ ከመጸለዩ እጅ ልናገራት አልችልም አልችልም። ምክንያቱም ኦልሬዲ የልጅነት ህልሙ የተቀጨ ሰው ዛሬ ገና ተነስቶ ቢያወራ ገና መኖርን የጀመረ ሰው ነው። ስለዚህ ያወራ። እኔ ግን መኖር ከጀመርኩኝ አርባ ስድስት ዓመት ነው። በስነስርዓት መኖር ከጀመር እስከነ ችግሬ እስከነ ላይፌ እስካደግኩበት እስከተማርኩበት አርባ ስድስት ዓመት ይኖር ያለው ለመኖር ገና አምስት ዓመት የጀመረ ሴት እኔ ብትናገርን ያ ነው። አንቺ ደግሞ እንደዚህ አይነቶችን ሰዎች ተማምነሽ አፍሽን ስትከፍቺ እንቅሻለው። በጣም ነው የምንቅሽ። ለእንደዚህ አይነት ሰዎች ክብር ሰጥተሽ ለሌሏ ክብር የሚሰጥ ሰውን ሊገዛው ጓደኞችሽን ምናምን በጣም ነው የምንቅሽ፣ በጣም ነው የምንቅሽ። የተሻለ ሰው አጠገብሽ አድርጊና እኔን ነቂ። የተሻለ ሰው አጠገብሽ ይሁንና እንትን እንትን በይ እኔ አንቺ በማታይባቸው መልኩች አሁን እዚህ ጋር ያላቸው እናንተ በማታዩት መልኩ እኔ ሰውን ስለማየ እኔ በጣም አርቄ ነው ማየሽ። በጣም አርቄ እኔ የሆነ ሰውን አሁን እዚህ ጋር መቶ የማውቀው ሰው ሲሳደብ ምናምን ሳይ የማውቀው ታሪክ ነው የሚታየኝ። ያ ሱውስጥ የሆነ አስቀያሚም ጥሩም መጥፎም ታሪክ አለ እዛ ውስጥ። እና ያንን ታሪኩን ሳስበው እኔ እንቀዋለሁ። እኔ እግዚአብሔር አንድ ነገር ልንገራቸው። እኔ መልስ የምሰጠው ሰው መልስ የምሰጠው ሰው በጣም ማከብረው ሰው ማላቀው ሰው ብልግናውን ሳቀው፣ ባዶነቱን ሳቀው፣ ዝቃጭነቱን ሳቀው፣ ትዝም አትይኝ ትዝም አትይኝ። ለዚህ ነው እኔ የራሴ ይለካቃለሁ። የጀግና ልጅ አደለሁ። እኔ እንደሌላው የተራራው ልጅ ነኝ፣ የጀግና ልጅ ነኝ። አከልኝ አደለሁ። ጀግና ራሴ ስሰራው አባትሽ በሰራው እናትሽ በሰራው ጀግንነት የለም። ራስሽ ስሩ፣ ጀግንነት ገባችሽ። ሲሆን ለነገሩ ስለማንማውረው በመዳን ሄደ ይቅርታ፣ ጊዜ እንጨርስ፣ እንዲያው በጣም ጊዜ እንጨርስ። እኔ ለሰው ልጅ አንድ ቻንስ ነው የምሰጠው፣ አንድ ቻንስ ሰጠኋለው፣ ያድጋል፣ ይለወጣል፣ ነገር ይሆናል፣ ምናምን አንድ ነገር። ምክንያቱም የሰው ልጅ ያጠፋዋል የሰው ልጅ ይሰታታል። በራሱ ምናምን ነገር ቻንስ ትሰጠዋል። ግን ተመልሶ እዛ ጭቃ ውስጥ ተመልሶ ስትገባ ሰጠዩ ሶስተኛ ኪሳራ፣ ሶስተኛ ሶስተኛ ኪሳራ። ሀገር ይለፋብሃል፣ ቤተሰብ ይለፋብሃል። ብዙ ጊዜ ቻንስ ይሰጣል። እናትና አባትህ ብዙ ቻንስ ይሰጠዋል። ነገም ተመልሰህ ብትመጣ ቻንስ ይሰጠዋል። እናትና አባት የፈረደበት ማለት ነው። ሁለተኛ አካባቢ ላይ ያሉ ሰዎች ጓደኞች፣ መልካም ሰዎች ሊያጋጥሙ ይችላል። ያን ቻንስ ድጋሚ ሰጥራ አትጠቀምበት። እግዚአብሔር በብዙ ነገር ይጠቀም። አሜን። እንደግን ለካ ከአቅም በላይ ስለሆነ ስለማትችል ነው እግዚአብሔር የሚነሳ ገባ። እኔ አሁን ለአንተ እንዲህ ቦታ በሆነ እልሃለሁ፣ እንዲህ ቦታ ብትሆኝ እንዲህ እኮ ትችያለሽ እልሻለሁ፣ ስህተት ነው። እኔ ያንን ቦታ ብመርጥልሽም ያንን ቦታ እንድትሆኝ ብፈልግም እንዴ እግዚአብሔር እኮ ያውቃል፣ ስለማትሸከም አቅሙ ስለሌለሽ ጭንቅላቱ ስለሌለሽ እድሉ ስለሌለሽ፣ ያንቺ ቦታ በቃ እዛ ዝቃጭ ቦታ ነው፣ ያጭሱ ቦታ ነው፣ የግማዊ የቆሸሸ ቦታ ነው። እዛ ሂጅ በቃ አለቀ። እንደ አትበቃ ቦታሽ አደለ ቦታሽ አደለ ነው። ኦኬ አደለ በቃ ያንቺ ቦታ አደለ ነው። አንድ ሰው ደግሞ ሰላሳ አምስት ዓመት ሰላሳ ስድስት ዓመት ድረስ እስከ አርባ ዓመት ድረስ ለውጥ ከሌለው ፎርጌት፣ ከዛ ለምንም አይለወጥም፣ ምንም አይለወጥም። ዝም ብሎ እንትን ቤት ውስጥ እንትን ማለት አይደለም በቃ በራስሽ ላይ ለውጥ ማሳየት አለብሽ። በራስሽ ላይ ሌሎችን ሰዎች ላይ ደግሞ አታክባርጌ፣ በግሩፕ እንትን ማለት ምናምን። እኔ አሁን እሱን እንትን እያልኩኝ አይደለም። መለወጥ የምትፈልግ እናንተ ማለት የምትፈልግ ሆን ከእንደዚህ አይነት ነገር ውስጥ ራቅ ትላለህ። ራቅ ከጸብ ውስጥ ከስድብ ውስጥ ከጭቅጭቅ ውስጥ ርቃል። ምክንያቱም ይህ ፕላትፎርም ይህንን ፕላትፎርም እኔ አሁን እንደው እግዚአብሔር ምስክሬን ነው የምላቸው በፊትም ታገኛላቸው ይህ ፕላትፎርም ላይ ገንዘብ ይገኛል ከተባል ቁጭ ጌሜ ነው መቀጣቀጡ ምን አጨቃጨቅ ካልፈለግኩኝ ጌም ካልፈለግኩኝ እንትን ካልኩኝ ልጨጋጭ እችላለሁ ካለኩኝም አለከው። ግን በየቀኑ አጀንዳ እያመጣ ለመሰዳደብ፣ ለመጣላት፣ ለመሰዳደብ፣ ለማጣላት፣ ለመሰዳደብ፣ ለመጠላት፣ ለመሰዳደብ፣ ለመጠላት ከሆነ በቃ ዋጋም የለ፣ ዋጋም የለ። ራስህ የምትፈልገው ነገርን ራስ ነገርን የምትፈልግ ከሆነ መማሪ ቆጨኝ ዛሬ የሆነ ሰው ማለኝ ጂጂ እያለ ያን ያህል አመት ተመር ያለ እዚህ የሆነ ሰው ነበረ እና በትንሽ እንደዚህ አድቨርታይዝ ስራ ምናምን እየሰራ ብዙ ወር ያገላ አካል ምናምን እያለ ሲያወራኝ ነበር እና እንደዚህ ስለ አንዳንድ ነገር አውረተን ማለት ነው። ጋይስ ትክክል ነው። የተማራችሁ በጣም ተዛዝመላችሁ። እውነት ግን ደስተኛ ሆኖ ለመሰላችሁ እንደዚህ የተጨማለቀ ፕላትፎርም ላይ ራሳችሁን ጥላችሁ ከማንም መሀይብ ጋር እዚህ ቁጭ ብላችሁ አፋችሁን ባለመካፈታችሁ፣ ገበናችሁን ባለመሳየታችሁ፣ እናንተ ሌላ ነገር ልታደረጉ መታችሁ። በማንም መሀይብ ራሱ አለመተቸታችሁን ራሱ እግዚአብሔር ምስክሬ ነው የምላችሁ። ክብር ገንዘብ ብቻ አይደለም። በነገራችን ላይ እኔ አሁን አሁን ቁጭ ብዬ ይቆጨኛል። እግዚአብሔር ምን ይቆጭሻል ብትሉኝ እዚህ ቲክቶክ ላይ ያዋሯቸው ሰዎች በጣም ኢቨን ራሱ ተውት። ስለተማረ ስላልተማረ ምናምን ስላደርግም እርካሽ ሰው ነው ያለው እዚህ ላይ በቃ፣ በጣም እርካሽ ሰው በጣም ጅብ። ልንገራችሁ አይደለ ሆዳ፣ እንዴት አድርጌ እናንተን ገፍትሬያችሁ እኔ እንዴት እንትን ልበል ነው እንጂ እስቲ ለጋራ የሚሆን የሆነ ትውልድ እናፍራ። የለም የለም የለም፣ እመኑ። እና እንዲያውም ሐፒ መሆን አለባቸው ሐፒ አስወር እንዲያውም፣ ኤማዬ ደስተኛ ልትሆኑ ነው የሚገባው። ክብርን የመሰለ ነገር የለም አይስወር እውነቴን ነው የምላችሁ። ተመስገን በሉ ስንት ባለጌ ነገሰበት መሰላችሁ እዚህ ላይ ስንት ሰው መስሏችሁ ተቀርቧቸው አላችሁ፣ አይዟችሁ ትለዋቸው አላችሁ። በቃ ይሄን በዚህ በዚህ መንገድ በትሄዱ ትንሽ ህይወታችሁ እኔ ኮ ደግሞ በጣም የሚያሳዝን የምንኖር ታውቃላችሁ? ምንም እኮ የላቸው እግዚአብሔር ምስክሬ ነው። ምንም ነገር ከትላንት ወዲያ ታውቃቸዋላችሁ። ፎር ቱ ይርስ ፊታቸውን እንኳን ማውጣት የማይችሉ የፀጉራቸውን እንኳን መቆንጠጫ የሌለው ይነው። የትም የትም ምንም ነገር በቃ ምንም እዚህ ግባ የማትሏቸው ሰዎች ናቸው። ግማሹ በቤተሰቡ ችግር አለበት፣ ግማሹ በገቢ ችግር አለበት። ገና እኔ በጣም በጣም ያሳዝነኛል። ገና ወጥተው ገና ሪስቶራንት እኳ መብላት ሲጀምሩ ገና ምግብ ኦርደር ሲያደርጉ ጸቡን ጀመሩት። እንዴ ይሄ እኮ የእንጀራችሁ እንጀራችሁ የተከፍ ሰው የሆናችሁበት ዊግ አድርጋችሁ የማታውቁ በሙሉ ዊግ የቀየራችሁበት ሁማን ሄር ሰው ሲያደርግ፣ ምን መቼ ነው የኔ ቀን እንደዚህ የሚሆነ ያላችሁ በሙሉ ያላችሁበት ጊዜ እኮ አሁን እኮ ምንም ይሄ ስለተቀደዳችሁ ስለተቀደዳችሁ ወይም ምን ስላላችሁ፣ ዓለም እኔ እኮ ጉዳችሁን እራሱ እኔ ዛሬ ቁጭ ብዬ ስሰማ እጭ እጭ ነው ያልኩት። እጭ እጭ እጭ ይደብራ መጣ። የምሬን ነው። እኔ መልሳችሁ ደሃ መሆናችሁ ነው የሚያሳዝነኝ። እኔ እግዚአብሔር ለምን እንደማዝን ታውቃላችሁ? ምን እንደሚያሳዝነኝ ተመልሰው ደሃ መሆናችሁ። በቃ ይሄ ሀገር ቤት እየመጣ ሂድት የሚለው መብራት የለም መብራት ሄደች መጣች፣ ሄደች መጣች የምንለው እንደዛ ታየታችሁ። መቀንጠሳችሁን ነው የሚያስጠላኝ። በቃ ምን አለበት እንደው ገና ገንዘብ ዳርጋችሁ ዩቱባችሁንም ቢሆን ሶሻል ሚዲያ ምን ሆናችሁ ቀራችሁ ለፍላፊ፣ ተሳዳቢ፣ ባለጌ እንደዛ ነው የምትባሉት። አልቅ ምንም የላቸው አምስት ሳንቲም። እግዚአብሔር ምስክሬ ነው። ጉዳቸውን ብትሰ ላኪልኝ እስቲ በካሻፔን ላኪልኝ እስቲ በፔፓሪ ላኪልኝ። ዛትስ ዩር ላይፍ ጋይስ፣ ሉሌ እንዴና ዛትስ ዩር ላይፍ። አሜሪካም ተኖረ፣ የትም ተኖረ፣ ዛትስ ዩር ላይፍ። ያሳፍራል። እዚህ ላይ እኔ እዚህ ላይ ስንት እና ስንት ቻንስ እንዳለው ብታየው ስንት እና ስንት ብር መስራት እንደሚቻል እዚህ ላይ ወሬ የምታወዝበት እዚህ ከምትለምኑ ወንድን አስገብታችሁ ይህን ስጠኝ ይህን አርግልን ከምትሉ ታፕ ታፕ እያላችሁ ያ የሚላክ ሙሙን ካለ እያላካችሁ ጊፍት እያስመጣችሁ ይሻላል እንጂ ለምናን ነው ተለምናን ነው እየተባላችሁ ለምትሰደባላችሁ ታፕ ታፕ እያላችሁ ብራችሁን ሰብሰብ አርጋችሁ ሕይወታችሁን ለውጥ ይኸው ኢትዮጵያ ያሉት እንኳን ዛሬ ታፕ ታፕ ማለት አቁሟል። እነጃኔ ህይወታቸው ተለውጦ ብራቸውን አግኝተው ስራ ይሰራሉ። እኔ ያ ነው የሚያሳዝነኝ። በተረፈ ለእኔ ስትሉ ገደል ግቡ ሁላችሁ። ኤኒዌይ የኔ ደጋፊች ኔ ፎሎች ደግሞ ሙትቻውላ ሰባ አምስት ሺ ታፕ ታፕ ነው ያረግሽው። ምን አለበት እንደ አንድ አምስት መቶ ሺህ እንኳን ብታረጉ የእኔዎቹ ራሳቸው ከረፈፍ። ሂዱና ስድባችሁን ጠጥ። ይሄኛው ሽፍት ለዛሬ አልቋል። ሂዱ ሂዱና በዚህ በኩል የእንትን በዛ በኩል የምናምን እያሰለፋችሁ እንዴችብራችን ተቀበል። ሀይሉ ልጌ እሬቻ እንቀናኝ ወይ ደህና ነብስ ያለው ባል ይዛችሁ? ወይ ቁጭ ብሎ አያበላችሁ። እኔ ሁን ለወደፊቱ ልጆቹ ሲያደርጉ ሀብታም ባል ፈልጋ ገባና ደግሞ እሱን ደግሞ ደፋና ከዛ በኋላ ቁጭ ብዬ እበላለሁ። ደግሞ እኩልን እንዳትሉ በጣም እንለያያለን። ይህንን ወቁ። እኔ እሙሙ ልክ የምቀበለው ገንዘብ የለኝ የዶሮ እሙሙ በፊርማ በፊርማ በሰማኒያ የተፈረመላት ቁጭ ብላ እስከ ዘር ማንዘራችን